ሰላም ጤና ይስጥልን። እንደምን ዋላችሁ? ከኬርቦክስ አፍሪካ የጥቅምት 15 2018 ዜናዎች ይዘንላችሁ መተናል። በቅድሚያም አርስተ ዜና፣ 118ኛው የመከላከያ ሰራዊት ቀን ተከበረ። ስምረት ፓርቲ በመስራች ጉባኤው አቶ ጌታቸው ረዳን በፕሬዚዳንትነት መርጧል። የምክክር ኮሚሽን ከሚዲያ ባለሙያዎች ጋር ሲያካሄድ የቆየው ውይይት ተጠናቀቀ። የኒንግቦ ሚዲያ ግሩፕ ልኡካን ቡድን አባላት ጅማ ልዩ ኢኮኖሚ ዞንን ጎበኙ። በጸጥታ ችግር እና ውስን ተደራሽነት ምክንያት በአማራ ክልል የሰብዓዊ እርዳታ ሥራዎች እየተስተጓጎሉ ነው። 27ኛው የጤና ዘርፍ ዓመታዊ ጉባኤ የ2018 ሀገር አቀፍ የጤና ዘርፍ እቅድ ማስፈጸሚያ የጋራ ስምምነት ሰነድ በመፈራረም እና ቀጣይ አቅጣጫን በማስቀመጥ ተጠናቋል። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን ትኩስ መረጃ ያገኙ ወደ ቀዳሚ ዜናችን ስናልፍ 118ኛው የመከላከያ ሰራዊት ቀን ተከበረ። 118ኛው የኢትዮጵያ የመከላከያ ሰራዊት ቀን የማትደፈር ሀገር፣ የማይበገር ሰራዊት በሚል መሪ ቃል በልዩ ልዩ ክንውኖች ተከብሯል። በክብረ በዓሉ ላይ የዕለቱ የክብር እንግዳ የጦር ኃይሎች ጠቅላይ ኢታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ ጀነራል መኮንኖች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት ወታደራዊ አታሺዎች፣ የመከላከያ የክብር አባላት፣ ጥሪ የተደረገላቸው እንግዶች እና የሰራዊት አባላት ታድመዋል። የመከላከያ ሚኒስትር አይሻ መሐመድ ባደረጉት የመክፈቻ ንግግር ዛሬ ኩሩ ሀገርን ለሚጠብቁ ኩሩ የመከላከያ ሰራዊት ክብር የምንሰጥበት ቀን ነው ብለዋል። የመከላከያ ሰራዊት የኢትዮጵያን ክብርና ማንነት የሚጠብቅ የሰላምና የሉዓላዊነት ጠባቂ እንዲሁም የሀገሪቱን ዕጣ ፈንታ የሚወስን ኃይል ነውም።

ጋሻዎቿ ፈጽሞ ስላልተሸነፉ መሆኑን ገልጸው አሁንም እድገቷን ከፍ አድርጋ እንደምትቀጥል ምንም ጥርጥር የለኝም ሲሉም አስታውቀዋል። ኢትዮጵያን የመጠበቅ ግዴታ ጊዜ የማይሽረው በየትውልዱ የሚሻገር ዘላቂ ተልኳቸው ነው ሲሉም አስገንዝበዋል። ወደ ቀጣዩ ዜናችን ስናልፍ ስምረት ፓርቲ በመስራች ጉባኤው አቶ ጌታቸው ረዳን በፕሬዚዳንትነት መርጧል። መስራች ጉባኤውን ያካሄደው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን የፓርቲው ፕሬዚዳንት በማድረግ መርጧቸዋል። የትግራይ ዲሞክራሲያዊ ምረት ስምረት ፓርቲ ከፍተኛ የፓርቲው አመራሮች እና መስራች አባላቱ በተገኙበት የመጀመሪያ ጉባኤውን አካሂዷል። በጉባኤው መክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲው ለትግራይ ህዝብ ሁለንተናዊ ተሳትፎና ተሳትፎ ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑን መግለጻቸውን የኤቢሲ ዘገባ ያመላክታል። የብልጽግና ፓርቲን ወክለው የተገኙት አቶ መለስ አለም አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችው አዲስ የፖለቲካ አካሄድ ማሳያ ነው ሲሉም ገልጸዋል። ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ተሳትፎ አዲስ ሀሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካ እና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የሚኖረው አበርክቶ ግን የጎላ መሆኑን ጠቅሰዋል። ፓርቲው አቶ ጌታቸው ረዳን ፕሬዝዳንት በተጨማሪም፣ ነጋ ሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት፣ እንዲሁም ሰብላ ሰፋን የፓርቲው ጽህፈት ቤት ኃላፊ በመሆን መርጧቸዋል ፓርቲው መስራች ጉባኤውን ሲያካሄድ ከፓርቲው ፕሬዝዳንት እና ምክትል ፕሬዝዳንት በተጨማሪም ሰባት ጉዳይ አስፈጻሚ ኮሚቴ አባላት እና ሰላሳ አንድ የምክር ቤት አባላትን መምረጡን ተገልጿል። ፓርቲው የቁጥጥር ኮሚሽን እና ኢንስፔክሽን ሊቀመንበር እና ምክትል ሊቀመንበር መርጧል። በዚሁ በፓርቲው የምስረታ ጉባኤ ላይ የተገኙ አባላትም የትግራይ ህዝብ በተለይም ወጣቱ ለውጥ እንደሚፈልግ መናገራቸውም ዘገባው ጠቅሷል። ወደ ሌላ ዜናችን ስናልፍ የምክክር ኮሚሽን ከሚዲያ ባለሙያዎች ጋር ሲያካሄድ የቆየ ውይይት ተጠናቀቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል ከሚገኙ የሚዲያ ባለሙያዎች ጋር ባለፉት አራት ቀናት በሁለት ዙር ሲያካሄዱ የቆየው የውይይት መድረክ በስኬት ተጠናቋል። በሁለቱም ዙሮች በነበረው ውይይት ስለ ኮሚሽኑና ስለ ምክክሩ ሂደት ለትግራይ ሕዝብ ግንዛቤ ለመፍጠር መተማመንን ለመገንባትና አካታች የሆነ ምክክር ለማካሄድ ኮሚሽኑ ሊከተላቸው የሚገቡ አሰራሮች ምን መሆን እንዳለባቸው ውይይት ተደርጎባቸዋል። በተጨማሪም በክልሉ በሚከናወኑ የምክክር ሂደቶች በተጨማሪም በክልሉ በሚከናወኑ የሚከናወኑ የምክክር ሂደቶች የሁሉም ሚዲያዎች ሚና ምን መሆን እንዳለበት ተሳታፊዎቹ በቡድን ውይይት ሀሳቦቻቸውን አደራጅተው ለኮሚሽኑ አቅርበዋል። ተሳታፊዎች የውይይት ሀሳቦቻቸውን ሲያቀርቡ በትግራይ ክልል ያለው ነባራዊ ሁኔታ የተለየ በመሆኑ በክልሉ የሚካሄደው ምክክር በተለየ የአስተራር ስርዓት ቢመራ የሚል ምክረ ሀሳብ አቅርበዋል። በክልሉ የሚካሄደው ምክክር በተሳካ ሁኔታ ይከናወን ዘንድ በሙያችን የምንችለውን አስተዋጽኦ ለማበርከት ዝግጁ ነን ያሉት ባለሙያዎቹ በሀገሪቱ ያሉ ሁሉም መገናኛ ብዙሃንም ለዚህ ዝግጁ መሆን እንዳለባቸው ጠቁመዋል። ኮሚሽኑ በክልሉ ምክክሩን በስኬት ለማከናወን እኛን በሙያችን ኮሚሽን እናግዛለን የክልሉ ህዝብ ችግሮች ተፈታተው አስቻይ ሁኔታ ቢፈጠር መልካም አጋጣሚ ነው ሲሉ አክለዋል። ለዚህም ኮሚሽኑ ግፊት በማድረግ ቢችል ሲሉ ጠቁመዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በምንቀርብበት መድረክ ሁሉ የትግራይ ህዝብ የሚያነሳቸው ጥያቄዎች እያነሳን ነው ብለዋል። በቅርቡ በተደረገ ውይይት የፌዴራሉ መንግስትና ጊዜያዊ አስተዳደሩ ተቀራርበው ችግሮቹን እንዲፈቱ ምክረ ሀሳብ አቅርበናል ሲሉም አክለዋል። የትግራይ ክልል በምክክሩ መሳተፉ ለክልሉ ህዝብ ዘላቂ ሰላም እጅግ አስፈላጊ መሆኑን አጽንኦት የሰጡት ዋና ኮሚሽነሩ የሚዲያ ባለሙያዎች ለህዝቡ ግንዛቤ በመፍጠር ኮሚሽኑ የሚያደርገውን ጥረት እንዲደግፉም አሳስበዋል። ወደ ቀጣዩ ዜናችን ስናልፍ የኒንግቦ ሚዲያ ግሩፕ ልኡካን ቡድን አባላት በጅማ ልዩ ኢኮኖሚ ዞንን ጎበኙ። በቻይና የኒንግቦ ሚዲያ ግሩፕ ምክትል ፕሬዝዳንት ባሁ ዋንፋይ የተመራ ልኡካን ቡድን አባላት በጂማ ልዩ ኢኮኖሚ ዞንን ጎብኝተዋል። የልኡካን ቡድን አባላት የልዩ ኢኮኖሚ ዞኑን ወቅታዊ የስራ እንቅስቃሴን ተዘዋውረው የጎበኙ ሲሆን በልዩ ኢኮኖሚ ዞኑ ሀብቱን እና እውቀቱን ስራ ላይ ለማዋል ፍላጎቱና አቅሙ ያላቸው ባለ ሀብቶች የሚያገኟቸው ማበረታቻዎችን በተመለከተ የጂማ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ተስፋዬ ልኬሳ ገለጻ ተደርጎላቸዋል። የልኡካን ቡድን አባላት ከልዩ ኢኮኖሚ ዞኑ በተጨማሪ በጅማ ከተማ እየተከናወኑ ያሉ የመሰረተ ልማት ስራዎችን እና ታሪካዊ ቦታዎችን ተዘዋውረው ጎብኝተዋል። የልዑካን ቡድኑ መሪ ሁ ፋኢ ፋኢ ወደ ሀገራቸው ሲመለሱ በጅማ የተመለከቱትን እውነት ለሀገራቸው ሕዝብ በማሳየት የሀገራቸው ባለሀብቶች በልዩ ኢኮኖሚ ዞኑ ገብተው እንዲሰሩ የበኩላቸውን ጥረት እንደሚያደርጉም ገልጸዋል። ጉብኝቱ በቻይና ጂጂንግ ግዛት ኒንግቦ ከተማና በጅማ ከተማ መካከል ያለን ትስስር ለማጠናከር ታስቦ ለሁለተኛ ጊዜ መዘጋጀቱ ታውቋል። የመጀመሪያው ዙር ጉብኝት ከሁለት ዓመት በፊት መከናወኑም ይታወሳል። ኒንግቦ ሚዲያ ግሩፕ በቻይና ጃዚንግ ግዛት ኒንግቦ ከተማ መቀመጫውን ያደረገ ከስምንት በላይ ሚዲያዎችን በስሩ የሚያስተዳድር የቻይና መንግስት ሚዲያ ድርጅት ሲሆን ስራዎቹን በቴሌቪዥን፣ በሬዲዮ እና በህትመት ውጤቶች ለህዝብ ያደርሳል። በሌላ ዜና በፀጥታ ችግር እና ውስን ተደራሽነት ምክንያት በአማራ ክልል የሰብዓዊ እርዳታ ስራዎች እየተስተጓጉሉ ነው። የዓለም ምግብ ፕሮግራም በአማራ ክልል የሰብዓዊ እርዳታ ስራዎች በቀጠለው የጸጥታ ችግር እና የተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተናዎች እየገጠሙት መሆኑን አስታወቀ። ድርጅቱ አማራ ክልልን በተመለከተ በወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማ እና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶቹን ትራንስፖርት በእጅጉ እያዘገየ መሆኑን ጠቁመዋል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖሩን በመጥቀስ ለተቸገሩት ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ መሆኑንም አስረድተዋል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክ ክላስተር በግጭት ባለበት ክልል ውስጥ የሰብዓዊ አጋሮች ሥራቸውን መቀጠል እንዲችሉ ትራንስፖርትን ማከማቻን እና ቅንጅትን ጨምሮ የጋራ አገልግሎቶችን ማቅረብ መቀጠሉን ገልጸዋል። ሪፖርቱ እንደሚያመላክተው የሎጂስቲክ ክላስተር በመስከረም ወር 2018 172 ኪዩቢክ ሜትር ሰብዓዊ ዕርዳታ ወደ ክልሉ እንዲላክ አመቻችቷል። ይህም ከጥር ወር 2017 ጀምሮ የተጓጓዘውን አጠቃላይ መጠን 7711 ኪዩቢክ ሜትር ያደርሷል ብሏል። ቀጣይነት ያለው ጥረት እየተደረገ መሆኑን የገለጸው ሪፖርቱ የጸጥታ ሁኔታ ተለዋዋጭ በሆነበት ወቅት የእርዳታ አቅርቦትን ለማረጋገጥ ተሽከርካሪዎች በአንድ ላይ መንቀሳቀስ ወሳኝ መሆኑን ጠቅሰዋል። በተጠቀሰው ጊዜ ውስጥ 11 የጭነት መኪኖችን ያቀፉ ሶስት ሰብዓዊ እርዳታ ጭነቶች ወደ አማራ ክልል እንዲገቡና በክልል ውስጥ እንዲንቀሳቀሱ ተደርጓል ተብሏል። በቅንጅት ተሽከርካሪዎች በአንድ ላይ መንቀሳቀሳቸው የአጋሮች ተሽከርካሪዎች ወደ ተለያዩ የክልሉ ክፍሎች በሰላም እንዲንቀሳቀሱ በመደገፍ ረገድ ወሳኝ ነበር ያለው ክላስተሩ ይህም የህይወት አድን ፕሮግራሙን እንዲቀጥል አስችሏል ብሏል መጨረሻ ወደያዝነው ዜናችን ስናልፍ 27ኛው የጤናው ዘርፍ ዓመታዊ ጉባኤ የ2018 ሀገር አቀፍ የጤና ዘርፍ እቅድ ማስፈጸሚያ የጋራ ስምምነት ሰነድ በመፈራረምና ቀጣይ አቅጣጫን በማስቀመጥ ተጠናቋል። የእቅድ ማስፈጸሚያ የጋራ ስምምነት ሰነዱን የተፈራረሙት የጤና ሚኒስቴር የተጠሪ ተቋማት እንዲሁም የክልልና ከተማ አስተዳደር ጤና ቢሮ ኃላፊዎች ሲሆኑ በመድረኩም አዲስ የጤና ፖሊሲ አስተዋውቀዋል። በጉባኤው ማጠቃለያ ውይይት ላይ ከተሳታፊዎች ለቀረቡ ጥያቄዎች ማብራሪያ የሰጡት የጤና ሚኒስትር ዶክተር መቅደስ ዳባ ከአጀንዳ ወደ ትግበራ የገባንበት ጊዜ ነው ያሉ ሲሆን የተሻሉ አፈጻጸሞችን ለማስቀጠል ክፍተቶችን በግብዓትነት ለመውሰድ ያስቻለን ውጤታማ ጉባኤ ነበር። በማለት ስራዎቻቸውን በተከታታይ በጋራ ጠንክረን መስራት አለብን ብለዋል። ዶክተር መቅደስ የጤና ኢንቨስትመንት ፋይናንስ ማሳደግ፣ የመጀመሪያ የጤና ክብካቤ ማሻሻል እንዲሁም በቴክኖሎጂ የተደገፈ የጤና አገልግሎት ተደራሽነት ላይ በትኩረት እንደሚሰራ አስምረውበታል። የጤና ባለሙያዎች የደሞዝ ጥያቄና የጤና ኢንሹራንስ ምላሽ የተሰጠ እንደሆነ ያነሱት ሚኒስትሯ የባለሙያዎች ብቃት ምዘና ስርዓት መዘርጋትና ሌሎች ጥቅማ ጥቅም በተሟላ መልኩ በአሰራር ለመመለስ በየደረጃው ካለው አካላት ጋር በመሆን በቀጣይ በትኩረት እንደሚሰራ አብራርተዋል። በኦሮሚያ ክልል ጂማ ከተማ ሲካሄድ የነበረው 27ኛው የጤናው ዘርፍ የምክክር ጉባኤ ከአንድ ሺህ በላይ ተሳታፊዎች በአካል እንዲሁም ከ100 በላይ የጤና ተቋማት ደረጃ በተመቻቸ በበይነ መረብ ጎንዮች መድረክ ላይ ተሳትፈውበታል።